ስትወጣ ለማገዝ እየሞከርኩኝ ነው። እባክሽ ከዚህ ጋር ትንሽ። እኔ ከአንቺ ጋር ምንም ነገር ማውራት አልፈልግም። እንዴ ስነግርሽ፣ ስሚኝ ነ እንጂ ደግሞ ወንድምሽ አይደለሁ። እንደዛ ካልሽ ደግሞ እንደዚህ መቀራረብ አልነበረም። እንዴት ተቀራረብን? ስሚኝ ሀዘን ለሚሆን ህይወቴን ለማስቀጠል ትንሽ ተስፋ ይታኛል። ግን ለምንድነው ሁሉም ሰው ጥሎ ይሄዳሉ? እረ እባክህ አዶኒ በፈጠረ እንደዚህ አትሆን እሺ። እኔም እነ እትዬም እነጋሽም እኮ አሉ። ለብቻም አይደለም እንደዚህ አታስብ። እረፍ። እንዴት ብቻዬን የሆንኩ እንደለሆነ የማውቀ ስለዚህ እባክሽ አሁን ከአጠገቤች እሄዳለሁ። ግን እሺ ትንሽም ቢሆን ምግብ ብላ። ግን የሚባል ነገር የለም

አገኘት? ወይስ አዎ፣ እየተከታተሏት ነው። አልደውልም ስትይ እኮ ስልኬን እጄ ላይ አድርጌው ነበር። ጠንቀቅበይ እንጂ ቴክስት ዘገየብኝ። ለዛ ነው እንዴ። እሺ በቃ፣ ባልሽው ሰዓት ደውዬ አሳውቅሻለሁ። እሺ ቻቻ፣ በቃ ቻቻ። መስ እንዴት ነሽ? ታዲዚ ነበረች አይደል? ከዛ ውጭ ልኝ ብዬ አትወጣች። ውጭ ልኝ ብለሻ አትወጣች፣ ሲገርም። ስሚኝ እኔ ስታይ ምን ነው ጅል የሚመስለው? ኧረ ትዬ እውነቴን ነው እኮ። ምንም አላሸውሽም። በደንብ ትኩር ብለሽ ምንም ነገር አረሳሽ አይደል? እያስመሰልሽ ነው። ኧረ እኔ እያስመሰልኩ አይደለም። ምንም ነገር አላስታውስም ምንም ነገር አይ፣ እኔክ እንደዛ አይመስለኝም። እንደውም በተቃራኒ የሆነ ተንኮል እያሰብሽ ነው። ስሚ፣ እዚህ ሰፈር ሱቅ መሰለች ምንም አንተ ነው። አንቺ ተረጋጊ። እሺ፣ እንግዲህ ለምንድን ነው ያለቀሰችው? ሳላከፉ ነገር ተናገርኳት እንዴ? ወይስ ምን ነው? ደውላስ ከመናገር የደረሰችው? ደውላ ደውላስ ከመናገር የደረሰችው? ኑኑ ሄለን አሳፈነቻት። ሰላም ሰላም ዓለይኩም ወራህመቱላሂ ወበረካቱ። ሰላም ወዲ ሀገር ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ እንግዳ ክፍል ዘጠኝ ወይም ክፍል አስር የሚሄደው አብሮን ያለን ማለት ነው። እንግዲህ ኑኑን ለአዶናይ መዳር አስቦ ነበር ማለት ነው። ቶም ማለት ነው እንግዲህ ወይዘሮ ሄለን ደግሞ አትፈልግም፣ እነሱን አትፈልጋቸውም። ሌላ እያዘጋጀች ነው። ምክንያቱም ንብረቱ የአዶናይ ስለሆነ ማለት ነው። እንግዲህ በዚህ መሀል ቶም ለወይዘሮ አይን አለም ሊነግራት መጥቶ ነበርና ሄለንም አብራት ስለነበረች ያው ልጆችሽን ይጠንቀቁ ምናምን ብላ እንደዛ ብላት ነበረ። ግን እዚህ ጋር መንቃት ነበረባቸው ማለት ነው። ምክንያቱም መሲ የሴትየዋን ክፋት በደንብ ታውቃለች። ምንም ብትረሳ እናትና እህቷን ብታስጠነቅቃት በጣም አሪፍ ነበር ማለት ነው። እንግዲህ በዚህ መሀል እንግዲህ እናትየዋ አይንዬም ለራሱ ለእናቷ መናገር ነበረባት ማለት ነው። ማለቴ እንግዲህ ቴድም እቤት መጥቷል? ኤልሹ ቴድን ስለምታውቀው ሰላም ልትለው ስትል ቴድም ያው እንደማታውቂ ሆኖ ሁኛላት ማለት ነው። ለምን ለምን እንደማታውቂ ምን ነበረ ከነ ኑኑ ጋር ወይንም ከነ አይን አለም ጋር ምንድን ነበር ግንኙነቱ? ቴዲ ማለት ነው። በዚህ መሀል እንግዲህ ቶም እና ሄለን እየመጡ እያለ ቴዲም ኤልሹም መጀመሪያ ኤልሹ የክፋቷ ክፋት ትተዋወቃላቸው እንዴ? ምክንያቱም ኑኑ ሰፍ ብላ ስታየው እሱም በቃ አንተዋወቅም አለ ማለት ነው። እንግዲህ በዚህ መሀል ወይዘሮ ሄለን እና ቶም መጡ ማለት ቴዲም እንግዲህ ቀረ ማለት ነው። በዚህ መሀል ቴዲ እቤት ቀርቶ አዶናይ ላናግር ነው በማለት እቤት ቀረ። ከዛ ከወይዘሮ ቴዲና እያወሩ ቴዲ ተደብቀው እያወሩ እያለ ኑኑ ተሰማለች ማለት ነው። እንግዲህ ኑኑ በጣም ነው የምታሳዝነኝ። እዚህ ጋር ግን መሲ ለኑኑ መናገር ነበረባት፣ ለእህቷ ማስረዳት ነበረባት። ያው እያስመሰለች እንደሆነ እንደምታስታውስ ነግራት መጠንቀቅ እንዳለባት ብትነግራት በጣም አሪፍ ነበር ማለት ነው። በጣም አሪፍ ነበረ። እንግዲህ ያው እነሱ እነቴድ እያወሩ እያለ እነ ሄለንም እያወሩ እያለ ኑኑ ወሬ አልሰማም ብላ ሄዳለች ማለት ነው። በጣም ነው የምታሳዝነኝ እንግዲህ እሷ ደግሞ በዚህ መሀል በዚህ መሀልም እንግዲህ የኤልሹ በጣም ታመነጫጭቃታለች በጣም እንትልትላታለች ማለት ነው። ቢያንስ ኤልሹ ቅናት ነው ወይስ ስለምጠላት፣ ምንም ያልገባኝ ነገር ማለት ነው። በዚህ መሀል እንግዲህ ኑኑ ለወንድሟ ትደውልና ወንድሟና ስትለው አልመጣም እዛ ቤት ይላል። ምክንያቱም ስራቸውን እንዴት እንደሚያደርጓቸው እንዴት እንደሚያስተናግዷቸው ስላየ ያው አልፈልግም ማለ ማለት ነው። እንግዲህ በዚህ መሀል ደግሞ ኑኑና አዶናይ አዶናይ ይወዳታል ኖኑን ማለት ነው። መጀመሪያ ያው እናታቸው ዓይን አለም አስጠንቀቃቸዋለች ማለት ነው፣ እንዳይቀርቡ ሊያገባ እንደሆነ ተነግሯል። እንግዲህ ኖኑም ለአዶናይ ወንድሟ እንደሆነ ነገረችው። ማለት ነው ያው እሱ የሚያስበው ሌላ ነው፣ ሀዘን ውስጥ ነው ማለት ነው። በዚህ መሀል እንግዲህ እያለ ሄለን ደግሞ መሳቢያ ስትፈልግ ወረቀት ጠፍቷል ማለት ነው። መረጃ ጠፍቷታል። አሁን መሲን ምን ታደርጋታለች? እህቷን ምናልባት በእህቷ አስፈራርታ መረጃውን ትቀበል ይሆን? የወሰደችውን ዶክመንት ትቀበል ይሆን? አብረን የምናየው ይሆናል። እንግዲህ ንንየንም እሱቅ ላከቻት፣ ያው አሳፈነቻት ማለት ነው። እዚህ ጋር ግን መታፈኗን አዶናይ ሲያውቅ፣ ወንድሟ ሲያውቅ፣ ምን ያህል እንደሚጎዱና በጣም እንደሚያዝኑ ይሰማኛል። ምክንያቱም አዶናይ በእኔ ምክንያት ነው ብሎ ነው የሚያስበው። ምክንያቱም ተናግሯት ነበረ ወንድሜ ነህ ምናምን እንዳለችው ስትለው፣ እሱ ደግሞ እኔ ወንድምሽ አይደለሁም በቃ ዘንባይ ምናምን ብሏት ነበር ማለት ነው። ኤልሹም እንግዲህ ያው የኤልሹም ጓደኛ ከመሲ ጋር መሲ ሁሉንም ነገር ነገረቻት። የአዶናይን አባት የኤልሹ እናት እንደገደለቻት ነገረቻት። እንደገና ደግሞ የኤልሹም ጓደኛ ሄለን አትወዳትም። ስለዚህ የኤልሹ ጓደኛ ምን ታረግ ይሆን? ለፖሊስ ትናገር ይሆን? ምክንያቱም እህትሽን ጠብቂያት እያለቻት ነበረ። ታሳዝናለች ማለት ነው። እንግዲህ አይናለምም ያው ልጇ ደውሎ ነግሯት እየመረረሽ መጣ ነበረ ከሄደችበት ማለት ነው። እንግዲህ ያው ምንም እንደማታረጋት ተስፋ እናደርጋለን ብቻ። ትሄድም እንግዲህ ከዚህ በፊት ኤልሹን ካወቃት እና ኤልሹን ካወቃቸው አይናለም የምንጠይቀው የማውቅህ መሰለኝ ብለው አታቁኝም ብሏቸዋል ማለት አታቁኝም ብሏቸዋል ማለት ነው። ስለዚህ ቴዲ ያድናት ይሆን ወይም የጠብቃት ይሆን? እንግዲህ ይህንን ይመስላል። ወደ ሀገሬ ልጆች፣ ላይክ ሰብስክራይብ አድርጉ።